ትበረታለህ። በዮሴፍ ምክንያት ወደ ጌታው ወደ አለቀው፣ ከዚህ በፊት በረከት ነበረ አልነበረም፣ አይታወቅም። ግን ዮሴፍ ከገባ በኋላ ግን ቤቱ ውጪ፣ ውስጡ፣ ሁሉም ዳርቻቸው እንደ ተባረከ ይናገራል። በዚህ ቃል ልናገራችሁ፣ ሊተነብያችሁ፣ ትበረታለህ። እግዚአብሔር ካንተ ጋር ከሆነ ትበረታለህ። በእናንተ ሕይወት ላይ ይህ ልጅ አይቀጥልም ከዚህ በኋላ ቆመል ብሎ ሊያወሩ ይችላል። አንተ ውስጥ እናንተ ውስጥ የእግዚአብሔር ዓላማ ካለ ትበረታለህ። ከእኔ ጋር እግዚአብሔር ቃል የያዛችሁ ኦሪት ዘፍጥረት ምራፍ 39 ቁጥር ሁለት ላይ ያለው ቃል ላንብባችሁ። ሁለት ላይ እንደዚህ ይላል እግዚአብሔር ከዮሴፍ ጋር ነበረው፣ ሥራውንም የተከናወነ ሰው ሆነ፤ በግብፅ ጌታው ቤት ነበረ ጌታውንም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሠራው ሁሉ በእግዚአብሔር እጅ እንደሚከናወንለት አየ። ዮሴፍንም በጌታው ፊት ሞገስን አገኘ፣ እርሱንም ያገለግል ነበረ፣ በቤቱም ላይ ሾመው ይላል። እንደዚህ በሚል ሐሳብ፣ እግዚአብሔር ቃል አውጃለሁ፣ አገለግላችኋለሁ። ትበረታለህ ይላል ማሻድያላቦስ ትበረታለ ነው ሪሴ ትበረታለህ ያውላችሁ። አብዛኛው ጊዜ የእኛ መቆምን የእኛ መበረታትን የኛ በእግዚአብሔር ዘንድ ያለ እግዚአብሔር ዘንድ እኛ ቆመን እንዳንቀጥል የሚፈልጉ ሰዎች አሉ። ራዕያችን እንዳይከናወን የኛ በእግዚአብሔር ፊት ላይ የነበረው ነገር የማይፈልጉ ሰዎች አሉ። ነገሮቻችሁ እንዲበላሽ የሚፈልጉ ሰዎች አሉ። አምና የነበረው የአንተ ነገር የእናንተ ነገር እንዳይቀጥል የሚፈልጉ ሰዎች አሉ። አንተ በውስጥ ካለበት በታች ለማውረድ የሚፈልጉ ሰዎች አለ። ሪሰ ግን ትበረታለህ ይላል። በስራ ትበረታለህ፣ በአገልግሎት ትበረታለህ፣ በጸሎት ትበረታለህ፣ እግዚአብሔር በመጠበቅ ትበረታለህ፣ በእግዚአብሔር ፊት ትበረታለህ። አንድ አራት ነገር በዚህ አሁን ያነበብኩት ቃል አንድ አራት ነገር ያስቀምጥኩትያስቀመጥኩት ነገር አለ። ይህን አራት ነገር ፈጠን ብለን እናያለን። አንደኛ የእግዚአብሔር መኖር ከዮሴፍ ጋር፣ የእግዚአብሔር መኖር ከዮሴፍ ጋር፣ እግዚአብሔር ለዮሴፍ ያከናወነለት፣ ዮሴፍ ታማኝነቱንም አሳየ። የእግዚአብሔር በረከት በዮሴፍ ምክንያት ወደ ጌታው ቤት ደረሰ። እነዚህ አራት ሐሳቦች በጣም ብዬ ነው። አንደኛ የእግዚአብሔር ህልውና፣ የእግዚአብሔር መኖር ከዮሴፍ ጋር። እግዚአብሔር ለዮሴፍ ያከናወነለት፣ ዮሴፍንም ታማኝነትን አሳየ። የእግዚአብሔር በረከት በዮሴፍ ላይ በኩል ወደ ጌታው ቤት ደረሰ። አሜን። በዮሴፍ ምክንያት ወደ ጌታው ወደ ያለቀው ከዚህ በፊት በረከት ነበረ አልነበረም፣ አይታወቅም። ግን እሱ ጥሩ ታላቅ ሰው እንደሆነ ይናገራል። ዮሴፍ ከገባ በኋላ ግን ቤቱም፣ ውጪም፣ ውስጡም ሁሉም ዳርቻቸው ምን እንደሆነ ይናገራል። እንደ ተባረከ ይናገራል። በዚህ ቃል ልናገራችሁ ሊተነብያችሁም፣ ትበረታለህ። እግዚአብሔር ካንተ ጋር ከሆነ ትበረታለህ። እግዚአብሔር ህልውና የእግዚአብሔር መገኘት ከናንተ ጋር ካለ ትበረታላችሁ። አብዛኛው ጊዜ ሰዎች በእናንተ ሕይወት ላይ የሚሆን የሚከናወን የሚሰራ ካዩት በኋላ ይህ ልጅ አይቀጥልም ከዚህ በኋላ ይቆማል ብሎ ሊያወሩ ይችላል። አንተ ውስጥ እናንተ ውስጥ የእግዚአብሔር ዓላማ ካለ የወንድሞች መግፋት የሰፈር መግባት ታላላቅ ሰዎች በዙሪያችሁ ላይ ቢያስጨልሙም ግን ትበረታለህ። እበረታለሁ አንደበሉ እስቲ እበረታለሁም በጸጋ እበረታለሁም በጸሎት እበረታለሁም እግዚአብሔር በተናገረኝ በመልእክት እበረታለሁም። ያ ጌታ እንደዚህ አለ፣ ትበረታለህ ብሏል። ዘንድሮ ትበረታለህ፣ ቀጣይ ጊዜም ትበረታለህ፣ ከዚህ ወር በኋላ ትበረታለህ። ነገሪ ወደ ታች እየወረደ አይሄድም፣ እየበረታህ ትሄዳለህ አለ። እዩት እንደሚታወቀው እንግዲህ ዮሴፍ በወንድሞች መካከል ምን ደረሰው ይላል። ጥላቻ ወንድም አይደለህም እኛ ጋር መቀጠል አትችልም። ነገሬ እውን የሚሆን ሰው አይደለም ዝም ብለ በየቀኑ በየማታ ህልም ህልም ትላሃለ ራይ ራይ ትላሃለ ራይ አይከናወንም አይሳካልም ብሎ በዮሴፍ ህይወት ላይ የሚሰብኩት ስብከት ጥላቻል። ኬት አይደለም የሚሰብኩት፣ ከናወን አይደለም የሚሰብኩት። አንተ ቀጣይ አመት ላይ ሐያል ትሆናለህ፣ ጎበስ ትሆናለህ፣ ጸጋይ በምድር ላይ ይታወቃል፣ ህልም ይታወቃል የሚል ሰው የለም። ሁሉም ሰው ማንን ይጠላል? ዮሴፍን ይጠላል። ወንድሞች መካከል አንድም እንኳን ዮሴፍን የሚወገን አይገኝም፣ ሁሉ ይጠላል። አልፎ ተርፎ እሱ በእኛ መካከል ላይ ካለ ከተገኘ ሰላም አይገኝም፣ ይላሉ ሊሉ ይችላሉ። አንተ ግን ትበረታለህ። አዳስ እኔ ግን እበረታለሁ። ሊጠሉ ይችላሉ፣ ልሟርቱብ ይችላሉ። በምትሄድበት መንገድ ላይ ህይወትን፣ አቅጣጫን፣ ራይንም እያበላሹ ሊቀጥሉ ሊቀጥሉ ይችላሉ። ነገር ግን እኔ የሰማሁት መልእክት ትበረታለህ፣ እበረታለሁ። እዩት እዩት አሁን ስለ ህልሙ ስለ ራዩ ምክንያት ጠሉ። መጥላት ብቻ አይደለም፣ በህይወቱ ላይ ስኬት እንዲኖር አይፈልጉም። ከእግዚአብሔር ጋር ያለው ሪሌሽንሺፑ እንዲቀጥል አይፈልጉም። ህልሙ ህልም ሆኖ እንዲቀጥሉ አይፈልጉም። ወዳጄ ብዙ ጠላቶች፣ ወዳጅ የሚመስሉ ሰዎች፣ ወንድም የሚመስሉ ሰዎች አንተ ውስጥ የእግዚአብሔር ግሬስ የእግዚአብሔር ጸጋ ስላለ እግዚአብሔር ወደ አይሄይበት ቦታ እንዳይደርስ አንተ ህይወት ላይ በብዙ መንገድ የሚያስጨንቁ አለ። ነገር ግን እኔ የሰማው መልእክት እነሱ እያለ አንተ ትበረታለህ። የሚጠሉት እያለ፣ ጠላቶች እያለ፣ የሚገፉት እያለ መንገድን የሚዘጉ እያለ አንተ ግን ትበረታለህ። እዩት እዩት። የእግዚአብሔር መኖር ከዮሴፍ ጋር ከሆነ፣ እግዚአብሔር ህልውና ከዮሴፍ ጋር ከሆነ፣ እዩት። እግዚአብሔር ከዮሴፍ ጋር ከሆነ የሚሆነው በባርነት ውስጥ ቢኖርም እግዚአብሔር ዮሴፍንም አልተወው አልጣለው። የሚኖረው በባሪያነት ቢሄድም የሚኖረው በባሪያነት ቢቀጥልም እንኳን ማን እግዚአብሔር ከኔ ጋር ከሆነ፣ የእግዚአብሔር ህልውና የእግዚአብሔር መገኘት ከኔ ጋር ከሆነ የሚኖረው ባሪያ ሆኜ እንኳን ቢኖርም እግዚአብሔር ከዮሴፍን ምን አልሆነም ይላል፣ አልጣለው። የምትበረታው ለምንድን ነው ካልክ፣ አንተ የምትጠብቀው እግዚአብሔር አይተውም፣ አይጠላም፣ አይተውም፣ አልጣለው ይላል። እግዚአብሔር ቃል ምን ይላል? እግዚአብሔር ህዝቡን ተወው አለው ይላል። እግዚአብሔር መገኘት ካንተ ጋር ከሆነ በባርነት፣ በችግር፣ በቻሌንጅ ሰላምን ባይኖር ረፍትን ባይኖር ብትጨነቅም፣ ነገሮቻችሁ ባይሳካላችሁም እግዚአብሔር ከእናንተ ጋር ከሆነ አይተዋችሁም። ሁለተኛ እግዚአብሔር ለዮሴፍ ያከናወንለት ወንድሞች በላሸን ስን እግዚአብሔር ለዮሴፍ ምን ያደርግ ነበረ ያከናወንለት ነበረ። ወንድሞች በዮሴፍ በማይሆንበት አንግልም ሲያወሩ፣ እግዚአብሔር ግን ለዮሴፍ ምን ያደርገው ነበረ ያከናወንለት ነበረ? ነበር ትበረታለ። እግዚአብሔር ካከናወነ ትበረታላችሁ። እግዚአብሔር ካከናወነ ያውላችሁ እግዚአብሔር ለዮሴፍ ምን ያደረገው ነበር ይላል፣ ያከናወንለት ነበር። በስራ ሁሉም ስኬት እንደሚኖር እግዚአብሔር አደረገለት። በምኑ እግዚአብሔር ለዮሴፍ ያከናወነው ነገር ምንድን ነው ሲባል፣ በስራ ሁሉ በሚሄድበት ሁሉ በሚመጣበት መንገድ ሁሉ በሚመገ በሚገባበት መንገድ ሁሉ ዮሴፍ የያዘው ዮሴፍ የሚጀምረው ዮሴፍ የያዘው ስራ ላይ ሁሉ ምን እንደሆነ አደረገ፣ ያውላችሁ መከናወን አደረገ። በሚሰራው ስኬት እንድኖር እግዚአብሔር አደረገለት። የሚኖረው በባርነት ነው፣ የሚኖረው በጠላት ቤት ነው። የሚኖረው እንግዲህ እንደሚታወቀው ህዝብ ሰው የሚያውቅበት አይደለም። እግዚአብሔር ግን ስራው ላይ ምን ሰጠ? ስኬትን ሰጠ፣ እንድከናወንለት አደረገ። የሚገርም ነገር ነው። ያውላችሁ ዮሴፍ ታማኝነትን አሳየ። እግዚአብሔር ወገኖች እንዲያበረታይ ትፈልጋለህ? በምትሄድበት መንገድ ብርቱ ሰው እንዲሆን ትፈልጋለህ? በስራችሁ ብርቱ በህልማችሁ ብርቱ በጸሎታችሁ ብርቱ መሆን ትፈልጋላችሁ? መስረቅ አይደለም የሆነ ነገር ስላልተከናወነ እግዚአብሔር ቤት ጥለን ምሮጥ መሯሯጥ ሳይሆን ምኑን? ዮሴፍ ምኑን አሳየ? ታማኝነቱን አሳየ። ለማን? ለእግዚአብሔር፣ ለሀደራውም ታማኝነትን አሳየ። በሌላ የእግዚአብሔር በረከት በዮሴፍ በኩል ወደ ጌታው ቤት ምን ሆነ ደረሰ? አንተ ትትጠላህ አንተ ማንም ሳይፈልግ ቢገፋም አንተ የምትበረታ ሰው ከሆን አንተን ተከትሎ የሚቀጥል በረከት አለ። አሁን ከዮሴፍ ጋር በረከት ወደ ጌታው ቤት ምን ሆነ ደረሰ። ሃሌሉያ! እግዚአብሔር ከዮሴፍ ጋር ቀጠለው። ወዳጄ አንተ እርግጠኛ ሁኜ ነው ማውራው ትበረታለ። የሚበረታ ሰው መቆም አይችልም። የሚበረታ ሰው ማቆም አይችልም። የሚበረታ ሰው እየሄደ መንገድ ላይ ወራጅ ሊሆን አይችልም። የሚበረታ ሰው ሰው አትሆንም። ከጌታ ጋር ይቀጥላል። የሚበረታ ሰው ጌታን ይዞ ከጌታ ጋር ይቀጥላል። ያውላችሁት እግዚአብሔር ከእርሱ ጋር ነበረ እግዚአብሔር ከእርሱ ጋር ነበረ ብሎ ጌታው አስተዋል። ምን ስለ መጣ ዮሴፍን ተከትሎ ምን ስለመጣ፣ በረከት ወደ ቤቱ ያንኳኳ ስለደረሰ ስለመጣ፣ እግዚአብሔር ከእርሱ ጋር ነበረ ብሎት ጌታው ምን ሆነ አስተዋለው። እሱ በወንድሞች መካከል አይወደድም። እሱ በቤተሰብ መካከል አይወደድም። ጌታው ግን ዮሴፍ ጋር እግዚአብሔር ባይዞይ አንደገልን ገራችሁ ልለ ህልሙ ዮሴፍ ለማን ነው የተናገረው? ለወንድሞች አደል ለአባት አደል ለቤተሰብ አደል? ህልሙ ግን እውን እንደሆነ እግዚአብሔር ከእሱ ጋር አለ ያሉ ሰዎች የለ። ግን ጌተው ይላል ዮሴፍ መካከል ምን እንዳለ ይላል። እግዚአብሔር ከእርሱ ጋር እንደነበረ ጌተው አስተዋለ። ለምንድን ነው ያስተዋለው? በረከቱ ተከትሎ ይመጣል። ሽኬቱ ተከትሎ ይመጣል። ቤቱ ላይ ከዚህ በፊት ከነበረው ነገር ብዙ ምልክት መታየት ጀመረ። ለዚህ ጌታው ማን ከሱ ጋር እንዳለ ያዳስ ክራቦኒያ ያንሳል፣ ይወድቃል፣ ይጠፋል ስል ዮሴፍ ጌታው ቤት እየበረታ ነው። ሞቷል፣ ጠፍቷል፣ አይነሳም ስብል ዮሴፍ በግብፅ ምድር ላይ እየበረታ ነው አለቀ፣ ቆመ፣ ከዚህ በኋላ አይቀጥልም፣ ስል ዮሴፍ ጌታው ቤት እየበረታ ነው። በኢየሱስም በዚህ ዓመት ላይ ትበረታለህ። እዩት፣ ሌላ ዮሴፍ በግብፅ ባሪያ ሆኖ እግዚአብሔር ግን ከእርሱ ጋር ነበረ። ይህንም እግዚአብሔር ቦታ ወይ ያለበት ሰፈር አይለየውም። አሁን ዮሴፍ እንደ ህልሙ የወረደበት ቦታ ወደ ግብጽ ነው። ግብፅም የሄደበት ምክንያት ባሪያ ሆኖ ነው። እግዚአብሔር አንተን ሊያበረታ ከፈለገ ቦታውን፣ ሰፈር፣ አካባቢው አይመርጥም። አይመርጥም ጭራሽ። ዘሪን አይመርጥም። ሰፈርን አይመርጥም። አንተ በእግዚአብሔር አጀንዳ የምትበረታ ሰው ከሆንክ እናንተ በእግዚአብሔር አጀንዳ የምትበረቱ ሰው ከሆናችሁ፣ እግዚአብሔር በባህርነት አገር በሄደበት የሄደበት ሰው አገር ነው የሄደበት። እንግዲህ ቤተሰብ ያለበት ቦታ አይደለም። እግዚአብሔር ካንተ ጋር ከሆነ አንተ የምትበረታ ሰው ከሆንክ፣ እግዚአብሔር ሰፈር ቦታው አካባቢው አይመርጥም። አሁን እግዚአብሔር ከዮሴፍ ጋር የት ነበረ ይላል? ግብጽ ምድር ላይ ነበረ ነው። ጌታውም የእግዚአብሔር እጅ በዮሴፍ ላይ እንደሆነ አየ። ይህንም እግዚአብሔር በሰው ሕይወት ውስጥ አልፎ መልካም ነገር እንደሚሰራ የሚያሳይ ነው። እግዚአብሔር በሰው ሕይወት ባይ ዘዌ አንተ የምትበረታ ከሆነ አንተን አልፎ ሕይወትን አልፎ እግዚአብሔር ሌላው ሰው ይባርካል ያነሳ አሁን ጌታውን አወቀ። እግዚአብሔር ጋር ያለ ሰው ከሆነ ከቻለንጅ ከሆነ ከመከራ አልፎ ወደ ጥሩ ደረጃ እንደሚደርስ አወቀ ነው። ብዙ ጊዜ እግዚአብሔር ከኛ ጋር ብዙ ጊዜ እግዚአብሔር ከኛ ጋር መሆን የሚያውቁ አካባቢ አብሮ ያሉ ሰዎች አይደሉ አንተ ትጠፋለ። ከዚህ በኋላ እንደዚህ መቀጠል አልችልም የሚሉ ሰዎች ሊያወሩ ሊናገሩ ይችላሉ። ነገር ግን የሚበረታ ሰው ጋር የእግዚአብሔር በረከት ይከተላል። የሄደበት መንገድ ሁሉ ይከተላል። ትዝላችኋል አንድ ጊዜ አንድ ጊዜ አንድ ጉድ ነገር የሆነው ያዕቆብ ከላባ ቤት ምን ይሆን ይፈልጋል። ለመውጣት ለመለየት ይፈልጋል። ላባ ቤት ረጅም ዘመናት ያዕቆብ እንደደከመው ቃሉ ይናገራል። አይደል አሁን ለእኔ የድካም ዓመት አይደለም፣ የሚበረታበት ዓመት ነው። ስለዚህ አማቼ ሆይ ላባ ሆይ እኔ ከአንተ ጋር አልቀጥልም፣ ከዚህ ዓመት በኋላ እኔ ከአንተ ልለያለሁ ይላል። ማን ነው የሚለው? ሰምቷል። እግዚአብሔር እንደሚያበረታ ሰምቷል። ደመወዜ ይሰጠኝ፣ ከዛሬ ቀን ጀምሮ የእኔ ንብረት የእኔ የሆነው ነገር እኔ ለይቼ ማወቅ አለብኝናል። ማን ነው የሚለው ያዕቆብ ነው የሚለው እግዚአብሔር ከያዕቆብ ጋር ነው ያዕቆብ የሚበረታበት አመት ነው የያዕቆብ ምርኮ የሚመለስበት ዓመት ነው ወዳጄ ትበረታለህ ምርኳችሁ ይመለሳል ነገሮቻችሁ ይመለሳል የሚበረታበት ዓመት ነው ማን ያዕቆብ ስለዚህ እንኳስ አለ ላባ እዛ ከሆነ አንድ ነገር እንስራሃል አሁን እኔ የፈለከው ብረት እንዲካፈል አደላ እሱ ቀላለ ማ ነው የሚለው። አሁን ዛሬ ቀን ጀምሮ ዶርሳፔ ቤሻፔ ቦራፔ ከማንኛውም ነገር ያንተ የሆነው ይለያል። እሱም መቼ ነው የሚሆነው ታውቃለህ? ዝንጉርጉር የሆነ ብቻ ያው እኔ የለበስኩት ልብስ ምን ነው? ድንጉርጉር ነው። እ? እነዚህ ነው። ድንጉርጉር የሆነው ብቻ ያንተ የሆነ ቀይ፣ ነጭ፣ ጠቁር መልክ መልክ ያለው አንድ አይነት ከለር ያለው የማን ነው? የኔ ነው። ግን ከሁሉም ከለር የያዘው የማን ነው? ደግሞ የሚገርም ከፍትም ሆነ በግም ሆነ ፍየልም ሆነ በሁሉም አይነት ከለር ያለው የሚወልዱት ከዓመት አንድ ጊዜ ነው ወይ ከሁለት ዓመት አንድ ጊዜ ነው? ይሄን አረጋግጦ ላባ ያውቃል። ግን ያዕቆብ የሚበረታበት ዓመት ስለሆነ አሁን ዘመኑ ይቀየራል፣ የሆነ ነገር ይቀየራል። እኔ አንድ መልእክት ልናገራችሁ፣ አንተ የምትበረታበት ዓመት ስለሆነ የሆነ ታሪክ ይቀየራል። ላባ የሰራውበት ምክንያት ምንድን ነው ስባል፣ እዚህ ጉርጉር የሆኑት የሚወልዱት መቼ ነው? ከዓመት አንድም ከሁለት ዓመት አንድም ግን አሁን ሂሳብ ሰርቷል ሰማይ ያዕቆብም ትበረታለህ ብለዋል ስታንዳማይ በእናታቸው እበረታለሁ በል እኔ በዚህ ዓመት ላይ እበረታለሁ እኔ በዚህ ወር ላይ እበረታለሁ ከዛሬ ቀን ጀምሮ እበረታለሁ የሚል መልእክት ሰምቷል ማን ያዕቆብ እዛ ከሆነ ያለ እግዚአብሔር ያዕቆብ ድራማ ትሰራለህ ከሁሉም አይነት ያለው ያንተ ነው አደላ ሂድ አንድ እንጨት ለድራማ ታረጋ እያንዳንዱ በሚጠጡት ላይ ይንን ለካ ላባ እንዳሰበው ይህ ከዓመትና ከሁለት ዓመት አንድ የሚወለደው ሁሉም ሲወልዱት የማን ዕጣ ክፍል ነው የሚወልዱት? የያዕቆብ ዕጣ ክፍል በኢየሱስ ስም እናገራቸዋለሁ። ያውል ስትበረታ ሁሉም ያንተን ዕጣ ክፍል መውለድ ይጀምራል። ያንተን ማስረከብ መስጠትን ይጀምራል። ሃሌሉያ ወደ ደም ጠላ በዚህ ዓመት ላይ ትበረታለህ። እዩት። ትበረታለህ ማለት በመንፈሳዊ አቋም ወይም በመንፈሳዊ ንግግር ምንድን ነው ካላችሁት፣ በአስቸጋሪ ጊዜ ወይ የሆነ ነገሮቻችሁ በተበላሸበት ጊዜ እግዚአብሔር ከኔ ጋር የለም እንደ በምትሉበት ጊዜ አንተን ከሰው የሚመጣ ሳይሆን ከሰማይ መጥቶ አንተ ትበረታለህ የሚል ድምፅ ከመጣ በኋላ፣ ወይስ ቃል ከመጣ በኋላ እሱ ከዚህ አቅጣጫ መውጣት አይችልም። ከምልበት ሰፈር አንተን የሚያስለቅቅ ቃል ይመጣሃል። ከዛም በጠላቶቹ ላይ፣ ከዛም በወዳጆቹ ላይ ምን መሆን ትጀምራለህ? ጡንቻ መውጣት፣ መበረታት ትጀምርሃለ። ሃሌሉያ። ያሁላችሁ። ይህ ቃል አብዛኛው ጊዜ በፈተናና በትግል በአስቸጋሪ ጊዜ ውስጥ ላለው ሰው ይመጣል። ትበረታል ለሚለው ይህ ትበረታል የሚለው ቃል አብዛኛው ጊዜ በፈተና በትግል፣ በአስቸጋሪ ነገር ውስጥ ላላቸው ሰዎች ይመጣል። ይሄ አንድ ጊዜ እንደዚህ አይነት መልእክት የመጣበት ለማን ነው? እዚህ ካላችሁት ሙሴ ከሞቴ በኋላ ወደ ኢያሱ ምን መጣ ይላል፣ መልእክት መጣ ይላል። አሁን ኢያሱዋል ወደ ግራም ቀኝም አትበል፣ አትፍራ። አንተን በሚቀበሉትም በማይቀበሉ ሰዎች መካከልም ምን ትሆናለ ትበረታለ ነው። አሁን ኢያሱ ሆይ በዛሬ ቀን ጀምሮ አንተ የምትበረታበት ስዝን ነው አለ። አንተ ኃይለኛ የምትሆንበት ስዝን ነው አለ። ሃሌሉያ። እዩት፣ እዩት። በዚህ ቦታ ላይ ምን ይላል እግዚአብሔር ከዮሴፍ ጋር ነበረው ስራውንም የተከናወነለት ሰው ሆነ። ምኑ የተከናወነለት ሰው ሆነ? ስራው የተከናወነ ሰው ሆነ። በዚህ ዓመት ላይ ነገሮቻችሁ የተከናወነ ሰው ትሆናለ። አሁን ማን ይቃወመው? አሁን ማን ያቆመው? አሁን ማን ካለበት መንገድ ያቁመው? የሚገርም ምን ይላል ቃሉ ምኑ የተከናወነለት ይላል ሥራው የተከናወነለት ሰው ሆነ፣ በግብፅ ጌታው ቤት ላይ ነበረ። የሚገርም እንደዚህ ይላል፣ ጌታው እግዚአብሔር ከእርሱ ጋር እንደነበረ በእጁ ላይ የእግዚአብሔር በረከት እንዳለ ምን ሆነ ይላል አወቀ። ያውል ማን ባይኖር ዮሴፍ ያለበት ግዞት፣ ሰው በሌለበት ወዳጅ በለለበት ነው። ነገር ግን በሥራ ምን አገኘ መከናወን አገኘ በስራ ምን አገኘ? ስኬት አገኘ። ሃሌሉያ። ትበረታለ ማለት ትበረታለ ማለት በእግዚአብሔር ኃይል እንጂ በራስ ኃይል አይደለም። እሄ ትበረታለ የምለው ቃል በሰው ኃይል አይደለም፣ በእግዚአብሔር ኃይል ነው እንጂ። ሰው በእግዚአብሔር ኃይል ከጀመረ በአስቸጋሪውም ሲዝን ላይ ያለ ይበረታል። ሌላ ትበረታለ ማለት ሰው በመንፈሳዊ እውነት መስረት ላይ ሲቆም ይበረታል። ሰው በመንፈሳዊ እውነት መስረት ሲቆም ይበረታል። አሁን ዮሴፍ የበረታው ምክንያቱ ምንድነው? ሲባል በመንፈሳዊ ወይ በመንፈስ ወይ በራዩ እውነት መስረት ቆሟል። ስለዚህ በረታ። እንደዚህ ይላል፣ እኔ የገረመኝ እንደዚህ ይላል፣ እንደዚህ ይላል ቃሉ እግዚአብሔር ከእርሱ ጋር እንደነበረ ያወቀ ካለ በኋላ ቁጥር አራት ላይ ምን ዮሴፍ፣ በጌታው ፊት ሞገስን አገኘ። ትበረታለህ። በዚህ ዓመት ላይ ሞገስን ታገኘሃለህ። ምን ይላል? ጌታው ቤት ላይ ምኑን አገኘ? ሞገስን። የሚበረታ ሰው ምን አይነት ሰው ነው? ብያለሁ፣ ሰው በመንፈሳዊ እውነት ላይ መሠረት ሲቆም ምን ይሆናል? ይበረታል። እዩት፣ እንደዚህ ይላል፣ በጌታው ፊት ሞገስ አገኘ ካለ በኋላ እርሱም ያገለግለው ነበረ? በቤቱም ላይ ምን አድርገው ይላል ሾመው። መጀመሪያ ባሪያ ሆኖ ነው የገባው። አሁን እግዚአብሔር ከሱ ጋር እንዳለ ካየ በኋላ ከበረታ በኋላ ደግሞ መልሶ ምን አድርገው ይላል ሾመው ይላል። በኢየሱስም ይህ ዓመት ለኔም ላንተም ለናንተም በጌታ በኢየሱስ ክርስቶስም የምንበረታበት ዓመት ነው። ትበረታለህ።